የአማራ ፋኖ ብሔራዊ ኃይል ማለትም አፋብኃ ምስረታን አስመልክቶ ከዓለም አቀፍ የፋኖ አስተባባሪ ኮሚቴ የተሰጠ መግለጫ፣ ግንቦት 3 2017 ዓም በታሪካዊቷ ቋራ ጀግኖቻችን ያበሰሩት የአንድነት ዜና የአማራ ፋኖ የሚያደርገውን ፍትሃዊ ጦርነት በድል ለመወጣት ለአንዴ እና ለመጨረሻ ጊዜ አማራን ከኦነጋውያን ፋሽስታዊ አገዛዝና ከጠባብ ነገዳውያን የሐሰት ትርክት ነጻ ለማውጣት የመጨረሻው ምዕራፍ ላይ የሚገኝ መሆኑን የሚያረጋግጥ ነው። ክብር ለጀግኖቻችን! አብይ መራሹ የኦነጋውያን ፋሽስታዊ አገዛዝ አማራን አንበረክ ካለው ብለው በእብሪት ወደ አማራ ከተሞችና ገጠሮች ከገባ ይኸው ሁለት ዓመት ሆነው። በማንኛውም የትጥቅ ትግል እድገት ልምድ ባልታየ ባጭር ጊዜ ውስጥ ባንድጁ አፈሙዙን በሌላጁ አደረጃጀቱን መልክና መስመራ ሲዞ እንዲህ አይነት ፍጥነትና ስኬት ይዞ የመጣ የአማራ ፋኖ ብቻ ነው የጀግኖቻችን ብልህነት የሚያሳየው አማራን የሚያታግል አንድ የአማራ ፋኖ ድርጅት መመስረታቸው ብቻ ሳይሆን ጠላቶች የበዙበትን ይህንን የውስብስብ የህለውና ትግል ለመምራት ጊዜውን የዋጀ የጋራ አመራር መፍጠራቸው ነው። በአማራ ባህል ሸንጎ ተቀመጠ፣ መከረ እንደሚባለው ሁሉ የፋኖን ትግል የሚመራ ማዕከላዊ ኮማንድ በጋራ መመስረቱ ትልቅ የምስራች ነው። ጀግኖቻችን ያበሰሩን የቋረው ቃል ኪዳን በፀረ አማራ አቋም ተነስተው የአገሪቱን መንግስት የተቆጣጠሩትን ነገዳውያን ነገዳዊ ህገ መንግሥታቸውንና የአስተዳደር መዋቅራቸውን ነቃቅለው በውራሪዎች የተነጠቀውን ለብዙ መቶ ዓመታት የኖረበትን የህልውና ስጋት አስወግዶ አጽመ ርስቱን የማስከበር እና የታሪካዊቷን ኢትዮጵያ አገረ መንግስት አዘምኖ ለአማራውና ለሌላው ዜጋ ሁሉ ፍትህና መልካም አስተዳደር የሰፈነበት ስርዓት ለመገንባት ከፍተኛው የትግል ምዕራፍ ነው። ዓለም አቀፍ የፋኖ አስተባባሪ ኮሚቴ የአማራ ብሔርተኝነት ነጥሮ የታየበትን የቋራን ቃል ኪዳን ጥሪ በከፍተኛ ደስታ የተቀበለው ሲሆን ለተግባራዊነቱም የበኩሉን ድርሻ ለማበርከት በቁርጠኝነት ቃል ኪዳን ይገባል። ዓለም አቀፍ የፋኖ አስተባባሪ ኮሚቴ ለጀግናው ፋኖ፣ ለአማራ ወገናችን ደስታውን እየገለጸ የአማራ ህለውናን ለማስከበር በአማራ ፋኖ ብሔራዊ ኃይል መሪነት የሚደረገውን ትግል እስከ ድል የሚጠበቅበትን ድርሻ ይወጣል። በአገር ውስጥም ሆነ በመላው ዓለም ያላችሁ የአማራ ወገኖቻችንና የአማራ ወዳጆች ሁሉ የአማራ ፋኖ ብሔራዊ ኃይል ያቀረበውን ወገናዊ ጥሪ ተቀብለን ለመፈጸም በሙሉ አንድነት እንተጋ ዘንድ በአክብሮት እንጠይቃለን። የአማራ ፋኖ ብሔራዊ ኃይል የትግላችን መሪ ነው። ድል ለአማራ ሕዝብ። ዓለም አቀፍ የፋኖ አስተባባሪ ኮሚቴ